ብሩኬ በእናቱ ቀልድ አያውቅም። በዚህ ፕራንክ ላይ የማለውን ማላ ሰምታችኋል። ዱባይ ደርሶ ተመልሶ እንደሚ አሁን እየተሰራ ያለውን ድራማ ብሩክ አንድ እናንድ አያውቅም። እዚህ ጋም ያለው ስሜት አንድ ነው፣ እዛ ጋም ያለው አንድ ነው። አይሚ ይህንን ፕራንክ ስትሰራው ከስድስት ከአምስት ወር በፊት እንደዚህ ነበር ጸባይዋ። ደስ ሲል ፕራንክ ስታደርግ ራሱ ለእኔ ስሜት አታስቢው። እኔስ ምን ላድርግ? ፕራንክ ጊዜ የመጀመሪያ ጊዜ ሁላችንም ቤተሰቡ ተስፋ የቆረጥንበት ፕራንክ ነበር፣ በጣም ማለት ነው። ግን አይሚ ምን ላድርግ? እኔስ ምን ላድርግ? መሀል ንግግሯ ራሱ ለዛ አለው። እሷ ፕራንክ እያደረገችው እሷ ራሱ የምትጨንቀው ስሜት በጣም ያስጨንቅ ነበር። እውነት ለመናገር በአታገኙሻል ነበር ሀይምዬ። በዚህን ሰዓት ስነ ስርዓት አስይዘ ቢሆን ዛሬ እንዲ ባልሆን። ብሩኬ ፕራንክ ሲደረግ እስካሁን በተደረገበት ፕራንክ ካንዴም ሶስት አራቴ የማለበትን ስለ እናቱ እውነትና እውነት ይዤላችሁ መጥቻለሁ ዛሬ ሁለት ቦታውን አገኘሁት ሁለት ቦታው የት እንደሆነ ጠፋብኝ ግን እንደማለ በጣም እርግጠኛ ነኝ ትክክል የሆነበትን ነገር ላይ ብሩክ ይምላል ሌላው ሲቀጥል ሃይሚ ፕራንክ ስታደርግ እንዴት እንዴት አይነት ፀባይና ለዛ እንደነበራት ማየት ትችላላችሁ እየሄዳችሁ ሀይሚ ማናት? ሀይሚ ምንድን ናት? ሀይሚ ተቀየረ፣ ተለወጠች። በትክክል ተለውጣለች። መለወጥ ማለት በገንዘብ በስራ በተለያየ ነው እንጂ በጸባይ መቀየር አይደለም። እኔ አላምንም በሱ ለማንኛውም እስከ መጨረሻው ቪዲዮን አዳምጡ። አንዳንድ ነገር እላችሁ እምጥቻለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤት ሰዎች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። አሁንም ተመልሼ እምጥቻለሁ። የጨረቃ ፋሚሊ ሰላም እስኪመና ድረስ ያለ የሌለውን ከስር ከመሰረት እያየሁ ለእናንተ የሚያሳምናችሁን ነገር ላታምኑ የቻላችሁበትን ምክንያት ይመጣኝ አልተውም። እናንተም እያያችሁ ያመናችሁበትን ታምናላችሁ፣ ያላመናችሁበትን ነገር አልፋችሁ ትሄዳላችሁ። አሁን ብሩኬ ይሄንን ፕራንክ ያቃል ኢንስታግራም ላይክ ያደርጋል፣ ላይኩን አነሳ ምናምን። ይሄ የተንኮላችሁ ጥግ ነው። እውነት የተንኮላችሁ ጥግ ነው። የብሩኬ ስሜት እንደዚህ ለፕራንክ ብሎ እሱ እናቱን ሊገላት በፍጹም እኔ መቼም አልቀበለው። መቼ ማለት ነው መቼም አልቀበለውም። ምክንያቱም እዚህ ጋ አንድና አንድ ነገር፣ በቃ ፕራንክ የምታደርገው ሀይሚናት ምንም ጥያቄ የለው፣ ግን በዛ ውስጥ ነፍጹም የኖሩበት ምናምን አላውቅም። ዳኔ እንዳለበት አውቃለሁ። ግን ዳኔ ደግሞ ትናንትና የተወጣጠረው ነገር፣ የተበሻሸቀው ነገር በጣም ያስጣላል። በጣም የሚደብር ነበረ ገባችሁ። እና አንዳንዴ ተናግራችሁ ልሃችሁ እንኳን ማያውጣላችሁ ሰው ሲያናድዳችሁ በጣም ነው የሚደብረው። በዛ ላይ ማለት ነው ሃይሚ ከዚህ በፊት ይህንም ቦታ ሄዳችሁ እስኪ ፕራንክ ስታደርግ የመጀመሪያዋ ነው እንደውም፣ የዛን ሰዓት ነበረ ጸባይዋ ራሱ አለማማር። እንደዚህ መሆን ያለበት የዛን ሰዓት ነበር። ለምን የመጀመሪያዋ ስለሆነ። አሁን እኮ ፕራንክ የተለመደ ሆኗል። አሁን ላይ እየሆነች ያለችው እየተናገረች ያለችው እያደረገች ያለችው ነገር እኮ ደም እኮ ነው የሚያፈላው። ለእኔ አደለም እኮ የሚያፈላው፣ ለራሷ ለፍቅረኛዋ ነው። ለፍቅረኛዋ ነው፣ ለእኔ አደለም። እኔ ምን ይነካችብኝ? እኔ የት አገኛታለሁ? አታቀኝ፣ አላቃት። ማቃት ቪዲዮ ላይ ካየችኝም ቪዲዮ ስለሱ አስተያየት ትሰጥ ነው። ከዛ ውጭ እኔና ሷ ምንም ተቃጠልሽ አቃጠለች የምትሉ ሰዎች ማለት ነው፣ ተሳስታችኋል። የምታቃጥለው ራሱ ባለቤቷ ነው። ነገ ጠዋት የምታቅፈውን የምታባብለውን ነው ውስጡ ረመጥ እያስቀመጠችለት ገባችሁ? ረመጥ። ለምን ከዚህ አሁን ትናንትና የዛሬ አመት ታሪክ አንስታ አታወራም ነበር፣ አይልም ነበር። ውስጡ የሆነች ነገር አለች። ገባችሁ? የሰው ልጅ እኮ ነው ለምንድ ነው ስሜቱ የማይጎዳው? ለምንድ ነው የፈለገ ፕራንክ ቢሆን የፈለገ ነገር ቢሆን፣ ሰው እኮ ነው። የሆነ ነገር ሴብ የሚያደርገው ነገር ውስጡ ይኖራል። የፈለገ ሺ ጊዜ ቢያፈቅራችሁ፣ እናታችሁ ለራሱ ከልጅና ልጅ የምታበላልጠው ልጅ አላት። ገባችሁ። ትወደዋለች እኮ ግን የሆነ ውስጧ የሚያበላልጠው አለ። ስለዚህ ብሩክስ ሀይሚን የሚወዳትን ያህል ልቡ እንደማይጠላት ምን ታውቃላችሁ? እሷስ ብትሆን ዛሬ ላይ በእንደዚህ አይነት ኬዝ ብሩክን እለይዋለሁ። ጨርሰናል። ከኔ እናሱን እንዲህ ብለናል፣ እንዲህ ብለናል። ከዚህ በፊት ለምን ለምን ያ ሁሉ ሆስፒታል መግባት፣ ማለቃቀስ፣ ቪዲዮ ደቅና ማለቃቀስ? ከአዲስ አበባ እስከ ቡታ ጅራ ድረስ ያፈቀረ ሰው ነው የሚያውቀው። ካላፈቀራቸው አትረዱንም አለች። ተረዳናት። እኛም ከዛ ጎን ሆነን፣ እባከን ብሩክ ለመጨረሻ ጊዜ ይቅርታ አድርግላት፣ ይቅርታዋን ተቀበላት፣ ልጅ ናት ብለን ለመንን። እሱም እግዚአብሔር ይስጠው። ብዙ ሰው ይቅርታ አድርግ ብላችሁኛል፣ ብሎ ይቅርታ አደረገ። እሱ የሄደበትን ካላሳየኋት ብሎ ያለ የሌለውን ትኬት ቆርጦ ወስዶ አሳያት። እሷም ደግሞ እዛ ከሄደች በኋላ የእሱን ደስታ በጀልባ ለማንም ያልተከበረለትን ሰው ሁለት መቶ ሺህ ሲሞላ ለማንም ያልተደረገለትን ለብሩኬ ጀልባ ላይ ሁለት መቶ ሺውን አከበረችለት፣ አስደሰተችው። እና ታዲያ አሁን ዛሬ ላይ እንደዚህ ሀረካት እያወጡ ሲነጋገሩ ብሩኬ ያቃል፣ እየቀለደ ነው። እንደዚህ ነው? እንዴት በእናቱ ይቀልዳል? እናንተ የምታስቡት ነገር እንዴት ነው? አልገባኝም። እንዴት ሀይሜ ታውቃለች፣ ራሷ ነች። ይህን ነገር የምትሰራው ራሷ ነች። ለምን? በቀል መሆኑ ነዋ። በቀል በቀል። ታውቃላችሁ አይደለ? ብሩኬ ኮን ዱባይ ሲሄድ ለራሱ እናቴ ትሙት ብሎ ምሎ ሄዶ ተመልሷል። ጓደኞቹ እንደዛ ተንሰፍስፈው አልቅሰው አትመጣም፣ በቃ ሄድክ ብለው ሲሉት እመለሳለሁ እናቴን ሳይንኮ ነው ያለው። እናንተ እንደዛ ብሎ ግን ተመልሷል፣ መጥቷል። ሲመለስ ግን ብዙ ነገር አሳልፎ ነው የተመለሰው። ለምን ሀይሚ እዚህ ጋር ባጠመደች ወጥመድ እሱ ተረግጧል፣ ተረግጧል። እኔ እግዚአብሔርን እኔ ብሆን እኔ በብሩክ ቦታ በሆን ማለት ነው። የሰው ልጅ እኮ አንዴ እኮ ነው የሚኖረው። እሱ ራሱ እሱ ራሱ ተናግሮታል። የሰው ልጅ አንዴ ነው የሚኖረው። በዛን ሰዓት ያለፈ ፈተና መቼም ይደገማል ብዬ እኔ አላስብም። እኔ በብሩክ ቦታ በሆን በዛን ሰዓት እኔ ውስጤን ነው የምነግራችሁ የውስጤ የውስጤ የሚነግረኝ የዛን ሰዓት በውስጤ እኔ በብሩክ ቦታ በሆን በቃ እኔ ሀይሚን ፊት ለማየት በጣም ነው የምፈራው በጣም ማለት ነው በዛን ሰዓት በሆነው በተፈጠረው ነገር ግን ነገር ግን ያ ሁሉ ነገር ተፈትቶ ብሩኬ ይቅርታ ልባለው ሁሉን ነገር ረስቶላት ልጅም ስለሆነች ሁሉን ነገር ረስቶ ወደ ነበሩበት ተመለሱ ሶኬ ከዛ በኋላ ምንም አይነት ልብ የሚጎዳ ነገር ያን ያህል ፕራንክ የለም። እሱ እኮ የሚያስቅ የሚያስቅ ፕራንክ አንዴ የሴት ልብስ እየለበሰ አንዴ ምን እያለ። ከዛ በኋላ ሁለቱንም ቻናል በሁለቱም ቻናል እየመጣ ነበር። አንዴ ልጅ አለኝ አንዴ ምንድነው እያለ እየሰራ ፋኔ ፋኔ የሆነው አጫጭር ፕራንኮችን እየሰራ እያሳቀን ነበር። እህሳ እሷ ፕራንክ ይዛ ስትመጣስ? ሶስት ቀን አራት ቀን ለእናንተ እንኳን አትነግራችሁም። ብሩክ እንኳን ቤተሰቦቼ እኔ እንደዚህ ላረግ ነው ብሎ ነግሯችሁ ነግሯችሁ እንኳን ማለት ነው ምላሳችሁ አፋችሁ እሱ ላይ ነው፣ እሱ ላይ ሃይ ሚሳ ፕራንክ ሲጀምር አንድ ቃል እንኳን አትናገርም። ቃል ቃል አትናገርም። ይሄ ሀሰት ነው ሀሰት ነው ወይ እውነት ነው? እና ለእናንተ ሀሰት ነው እውነት ነው፣ ብዙ ጊዜ እንከታተላታል። ሃይሜን አትናገሪያት፣ አትናገሪያት፣ ለምንድን ነው ማልናገራት? ምን ይወራልልች እንዴ? ለምንድን ነው ማልናገራት? ብሩክ ህይወት ውስጥ እስካለች ድረስ እናገራታለሁ። አልተዋት በቃ። መስተካከል ስላለባት ማለት ነው መስተካከል ያለባት ነገር ደግሞ ለራሳቸው ለሁለቱ ጥቅም ነው እንጂ ለኔ ለሲስ አይደለም፣ ለኔ አይደለም። እኔ እናንተ እንዳንድ ተመልካች ትክክል ስለ ትክክል ያልሆናችሁበትን ትክክል ነኝ ብላችሁ አይደል እንዲህ ቲክቶክ ላይቭ ላይ ከፍታችሁ የምታወሩት ትክክል ስለሆናችሁ አይደለ? እኔም ደግሞ ትክክል ነኝ። እኔ በምናገረው ቦታ ትክክል ነኝ። እዚህ ጋር ራሷ በእኔ ፎቶ አትስሬ ስትለይም ብቻ ነው። እኔም አቆሙ ነግሬያችኋለሁ። ሀይሜን ስሟን አትጥሬ ቄስ ይጥራሽ ምናም የምትለ ቄስ ይጥራኝ አሜን ግን እንደዚህ ብላችሁ የምትናደዱ ሰዎች ማለት ነው። እንደዛ ማለት አትችሉም። እኔ አስተያየት ነው የሰጠሁት። አስተያየት መስጠት በእኔ አልተጀመረም። በቃ አሁንም ይህ ሀይሚ እየሄደችበት ያለችው ነገር ትክክል አይደለም፣ መቀየር አለባት። መለወጥ ማለት እኮ በቃ እድገት ማግኘት፣ ስራ መፍጠር፣ የተለያየ ነገር ማድረግ ነው እንጂ ጸባይ መቀየር ሰው ላይ መተ ቤት ምናምን ይሄ መለወጥ ነው ብዬ እኔ አላስበውም። ያው የልጅነት ጉዳይ ነው ብዬ ነው እኔ የምረዳት ከገባችሁ ማለት ነው። ግን ደግሞ ይሄንን ስላችሁ ደግሞ እዚህ ጋር እኔ ስለ ሁለቱም ትክክለኛ ነገር ነው የማወራው። ሃይሚ ብሩክ በህይወቱ የጎዳት ፕራንክ የትኛው ፕራንክ ነው ብትሉኝ ሶሲን አምጥቶ የሰራው ፕራንክ ኦኬ። እሱም ተናግሯል። እሱም አይፈረድበትም፣ አይፈረድበትም እሱንም ያመጣው እሱንም ያመጣው ፍጼን ይዛ መጣ። ሶስት ቀን ሙሉ እንዴት እንዳረገችው አይታችኋል። እንዴት እንደሆነ ገባችሁ። አያን ሰውም ስታረገው ነው እሱ የሚያረገው ካላረገችው፣ አያረግም። በቃ ይሄንን ነው መገንዘብ ያቃታችሁ እናንተ እናንተ ማለት ነው። ለምን ለምን ለምን ለብሩኬ ጉድጓድ መቆፈር አማራችሁ? ምን ስለሆናችሁ እናንተ? ምን ስለሆናችሁ? ስለ ሀይ የሚያታውሪ የምትሰራው ስራ እስካል ድረስ አወራለሁ። ለምን አላወራም? እናንተ ለምን ታወራላችሁ? ኮመንት ስር ለምን ግስት ላይ ታወራላችሁ? ማናችሁ እናንተ? እኔም እንደናንተ እኔም እንደናንተ አያት አለሁ እመለከታታለሁ፣ ላይክ አረጋታለሁ። ሶ ላይክ የማረገውን ነገር ደግሞ መናገር አለብኝ። ለዛ ነው ይገባቸዋል። ስለዚህ እኔ የብሩክ ቃል የሚለውን ነገር በደንብ ለማወቅ ዛሬ፣ ኢንስታግራም ያልገባውበት ነገር የለም። ላይክ ሲደረግ ምልክት ያሳያል። ግን ይሄ ዳኒ ላይ ገብች ታይችኋለሁ፣ የላይኩ ምልክት የለም። አነሳውም አላነሳውም እዚህ ጋ ይቀመጣል። ላይክ ውስጥ ገብታችሁ ስሙ ይቀመጣል። ላይኩን ቢያነሳውም ማለት ነው። ለምን አንዴ ላይክ አድርጎታል። ቢያነሳውም ባያነሳውም እዛ ጋር ልብ ቅርጹ ነው እንጂ የማይታየው እዛ ቦታ ላይ ላይክ እንዳደረገው ያስታውቃል። ስለዚህ በፍጹም ብሩክ ይሄንን ፕራንክ አያቅም። እኔ እየተከራከርኩለት አይደለም። እኔ ዛሬ ለሱ ብከራከር እኔ ምንም የማገኘው ነገር የለም። እኔ ለእሱ ስለተከራከርኩ ትርፍ ብር አልከፈልም። ግን የጨረቃ ፋሚሊ እንደመሆን መጠን ይሄ ፕራንክ ሀይሚ ይብቃሽ፣ ይብቃሽ ምንም ሌላ ህይወት መልመድ ምንም አስፈላጊ ነው ብዬ አላስብም። የሰው ልጅ እኮ ደካማ እኮ ነው። ተስፋ እኮ ይቆርጣል እንዴ። ብሩክ በሀይሚ የማይጨክንበት ልብ ምን አለው? ሀይሚ በብሩክ የማይጨክንበት ምክንያት ምን አላት? ይሄ ነው ታዲያ፣ ይሄ ነው መዋደድ፣ ይሄ ነው መተማመን። ለእናንተ ምን አለ እኔን፣ ይሄ ይሄ አይደለም። ለእኔ መተማመን ይሄ አይደለም። ይህን ያህል ጊዜ ቆይተናልና በቃ እንጂ፣ ሚድ በዚህ አንተ ሚድ በዛ እንደዛ መባባልን አይደለም እኔ እያወራ ያለሁት ግን የሰው ልጅ ልቡ ይቆስላል። ይበቃል ይበቃል ነው እኔ እያልኩ ያለሁት። ምክንያቱም ሁሉንም ነገር መፍታት የምትችለው ሀይሚ ናት። እሷ ነች እየጠመዘዘች ያለችው ነገር ማለት ነው። ለምን ዳኒ እንደዛ ስሜት አለኝ ንላንች ፈልግሽ አለሁ ሲላት ጸጥ ነው ያለች፣ ምንም አላለች። ብሩክ መማታት መብቱ ነው። በዛን ሰዓት መማታት እያንስበታል። መንገጭለውም ቢለው እራሱ በጣም ደስ ይለኛል። ምክንያቱም እሱ የእሱን ሚስት አፈቅራለሁ አላለም። ጓደኛሞች እንደሆኑ ማንም የሚያቆሰው ነው። ከዛ ውጪ ምንም አይነት ግንኙነትም የላቸውም እነሱ የሚያወሩት ነው። እነሱ የያዙት የውሸት ነው። የእውነት ቢሆን ኖሮ እስካሁን ያወጡት ነበር፣ ያወጡት ነበር። ዳኒ ሚስቱ አልጋ ላይ ሄዳ ፕራንክ ሰራደረገች አይናደድም አልልም፣ መናደድ መብቱ ነው። ግን ደግሞ ይሄን ያህል እንዲህ ሃይሚን ስሜታ ሌለ ሀይሚ ምናምን የሚያስብል ነገር የለም። ይሄ ማለት ደግሞ ሀይሚ ፊት ስለሰጠችው ሀይሚ ደግሞ ለምን ፊት ልሰጠው ትችላለች? ለምን ማለት ምን ስራም ቢሆንም እዚህ ጋ ሚዲያ ነው። ሚዲያ እስከሆነ ድረስ በቃ ለሚዲያ የሚመጥን ነገር ማቅረብ ለሚዲያ አሁን ነገር እርግጠኛ ነኝ። ዳኒ ወይ አፈቀርኩሽ ብሎ ሊላት ነው ወይስ ደግሞ ዛሬ ምን ሊላት ነው? ሀይሚን አፈቅራት አለ ስሜት አለ ማለት ምን ማለት ነው? እስኪ እናንተ አስቦ ዝም ብላችሁ ትናንትና ተነስቶ ማንም ማይታወቅ በሚዲያ ስላወቃት ብቻ ተነስቶ ሀይሚ ስሜት አለ ይለስዋ ተመችታኛለች። ረ ማነው እሱ? ምን ስለሆነ ምን ስለሆነ እንደዚ ይላል። ስለዚህ እኔ ሃይሜን ቢያደርገኝ ምንድን ነው ያልከው? ብዬ እዛው ላይ በጥፊ ብዮ ነው የምሄደው ማንንም ሳልሰማ ማለት ነው። ግን እሷስ ምን አለች? ዝምን ያለችው ብሩክን ሲመጣው እጁን ያዘች ገላጋ ይመስላል። ለምን ለምን ይሄ ለእውነት ለምን አትቆሙም እናንተ? ምንም እኔ ነገ ቢታረቁ እኔ ምንም የማወራው አላጣም። ለምን አጣለሁ? ታርቀው ሲመጡ ይቅርታ አላት ብሩኬ፣ ይቅርታ አላት ሀይሚ ብዬ አወራለሁ። ምን ችግር አለብኝ? አንዳንዶቻችሁ ደግሞ እነሱ ታርቀው የማድረግሽን አላውቅም። እነሱ በታረቁና እናንተ ምንም ባመጣችሁ እኔም ችግር የለብኝም። ገባችሁ። ስለዚህ ብሩኬ ምንም አንድ እና አንድ። ስለዚህ ፕራንክ አያውቅም። በቃ እየገባችሁ እዩ፣ እየገባችሁ እዩ። ከአንዴ ሁለት ሶስቴ በእናቱ ምሎ ትክክለኛ ያልሆነ ነገር እንደተፈጠረ ማለት ነው። ይገባችኋል። ስለዚህ ማየት ትችላላችሁ። በፍጹም ይሄ የእናንተ የተንኮል ጥግ ነው እንጂ ላይክ ምናምን ያላችሁት እኔ በፍጹም አየው እየገባውኝ እኮ ምንም ላይኩን ቢያነሳውም ስሙ ይቀመጣል። ላይክ ያደረገበት ስም እዛ ላይክ ቦታ ላይ ስትገቡ ይቀመጣል፣ አይጠፋም። ስለዚህ ምንም ተሳስታችኋል፣ ትክክል አይደላችሁም። ድሮ ድሮ ሀይሜ ፕራንክ እንኳን ስታደርግ እንዴት እንደምታሳዝን ፕራንክ እያደረገች እንዴት እንደምታሳዝን አወራሯ ማየት ትችላላችሁ። እዚህ ፎቶ ያደርኩበትና ሌላውንም ሌላውንም ቪዲዮቸውን እየገባችሁ ማየት ትችላላችሁ። ገባችሁ። አሁን ግን በቃ ብሩክ ዱባይ ከሄዶ ከተመለሰ በኋላ ብሩኬ ዱባይ ሲሄድ የጀመረችው ፕራንክ በጣም የሚያስጠላ ፕራንክ፣ በቃ ማንነቷንም ሁሉ ነገሯን ቅርር የሚያደርግ ነው የምትሰራው ፕራንክ፣ ስለዚህ ያስጠላል። ነገ ትክክለኛ እውነት ትክክለኛ እውነት ጓደኛሞች፣ እውነት ሚስት ትሆነኛለች፣ ባል ትሆነኛለች ብለው የሚተሳሰቡ ከሆነ በዚህ መልኩ በጣም የሚደብር ነው። እውነትና እውነት ንስላች ይደብራል። በጣም የምንሬድ ነው። እንደዚህ አይነት ፕራንክ ባይሰሩሽ ይሻላቸዋል። ሜቢ ወይ በሌላ ላይ ቢያደርጉት በጣም የተሻለ ነው። አይዶ ነው እንግዲህ አላቅም። እኔ እኔ እንግዲህ በጣም ስለምንወዳቸው ሊሆን ይችል ምን ይሁን ብቻ በጣም የሚደብር ነው። እንዳሆነ አይነት የወረደ ቪዲዮ ሰርተው ያውቁም። ሀይሚና ብሩኬ በዛ ላይ በኦዲየንሱ በጣም ነው ስሜታቸውን የጎዱት። ቢያንስ ለኦዲየንሶቻቸው እንኳን ማሰብ አለባት ሀይሚ ማለት ነው ለምን እሷ ነች እየሰራች ያለችው ብሩቄ ኦልሬዲ ፕራንክ አድርገ ይቅርታ ጠየቀ በቃ ነገም ዛሬም ፕራንክ ታደርግልኛለች ላ እየተለማመጠ ነው ጥሎ ቢሄድ ብለን አስበን ነበር ግን ደግሞ ይህንን ችግር እሱ ስለሆነ የጀመረው ሳይፈታው ቢሄድ ሌላ ችግር ነው የሚፈጠረው እንጂ ከዚህ ሁሉ ጭቅጭቅ እሱ ሚዲያውን ትውት ቢያደርገው በጣም ጥሩ ነበር ሰላም ይመጣ ነበር ገባችሁ ግን ትቶ እንዳይሄድ ችግሩን ያስነሳው እሱ ስለሆነ አሁንም ዞረው ተጠምጥመው ምንት ማለታችሁ አይቀርም ለዛ ነው እና ብዙዎቻችሁ እየፈረዳች ያላችሁት በብሩክ ነው ይጮኋል ለምን አይጮውም እንዴ ለምን አይጮህ መጮ ሲያንሰው ነው የምር ነው መጮ ሲያንሰው ነው እና የምታደረጉት ነገር አስፈላጊ አይደለም ዳኔም ብትሆን እንደ ወደ ቀልብ ተመለስ ወደ ስርዓት ተመለስ እያርክ ያለው ነገር በጣም በጣም ያስጠላል ሃይሚ ራሱን እንዴት እንዳላየችው የሱን ሀራካት በጣም ነው የሚገርመው የዳኒ የሚሰራውን ነገር እንዴት እንዳላየችው በጣም ይገርማል። እኔ በኮመንት ይሄን ይሄን የምትሉ እኔ ምንም አይመስለኝም። ሲጀመር እኔ ብሩክና ሀይሚ ታርቀው ካልመጡ በስተቀር ኮመንት አላይም ኮመንት አላይም። ግን እያንዳንዱ ሰው ቤት የሚጻፈውን አያለሁ። ለእኔ የተጻፈውን አላይም፣ ግን እነሱ ቤት ምጽፉትን አያለሁ። ሰው እናንተ በምጽፉት ነገር እነሱ እየሰሩ ነው ያሉት። የምጽፉትም ማለት ነው። እና ለማንኛውም ፈጣሪ ያውቃል።